የቡርኪና ፋሶ ወታደራዊ መሪ ኢብራሂም ትራኦሬ ለምን በዓለም ዙሪያ የብዙዎቹን ቀልብ መግዛት ቻለ? ሰላም ተናስተልን ሚኪነኝ ከሚኪታ ቡርንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። በዛሬው መሰናዷችን ዓለምን እያነጋገረ ያለው ብርቱና ጠንካራ የአፍሪካ መሪው ስለ ኢብራሂም ትራኦሬ ታሪክን በማስመልከትም ነው ለእናንተ ይዘንላቸው መጣ ነው። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። የ37 ዓመቱ ባለ ግርማ ሞገስ የቡርኪና ፋሶ ወታደራዊ መሪ ሻምበል ኢብራሂም ትራኦሬ አገሩን ከምዕራባውያን ኢምፔሪያሊዝም እና የጃዙር ቅኝ አገዛዝ መዳፍ ውስጥ ለማላቀቅ የቆረጠ የፓን አፍሪካኒስት መሪን ስብዕና በጥበብ ገንብቷል። መልክቱ-> በመላው አፍሪካና ከዚያም አልፎ ሲያስተጋባ አድናቂዎቹ እንደ አንዳንድ ጊዜ የአፍሪካ ቼጉ ቬራ እየተባለ የምጠራው ቡርኪና ፋሶ የማርክሲስት፣ አብዮተኛ ቶማስ ሳንካራና ሌሎች የአፍሪካ ጀግኖች ፈለግ ሲከተል እያዩት ሲከተል እያዩት ነው የትራኦሬ ተጽዕኖ በጣም ትልቅ ነው። እንደ ኬንያ በምስራቅ አፍሪካ ባሉ አገራት ፖለቲከኞችና ደራሲያን እንኳን ሳይቀር ሰውየው ሆኖ ስሉ ሰምቻለሁ ስሉ የኮንትሮል ሪስክስ አማካሪ ድርጅት ከፍተኛ ተመራማሪ በቨርሊ ኦቺንግ ለሚዲያ ተናግረዋል። የመራማሪዋ ማሪዋ አክሎም የትራኦሬ መልእክቶች አሁን የምንኖርበትን ዘመን ያንጸባርቃሉ። ብዙ አፍሪካውያን ከምዕራቡ ዓለም ጋር ያለውን ግንኙነት መጠየቅና ለምንድን ነው በዚህ በሀብታም ባለጸጋ አህጉር ውስጥ ድህነት የበዛበት የሚሉ ጥያቄዎችን እያነሱ መሆኑን ይናገራሉ። እንደ አውሮፓውያን አቆጣጠር በ2022 በመፈንቅለ መንግስት ስልጣኑን ከተቆጣጠረ በኋላ የትራኦሬ አገዛዝ የቀድሞ የቡርኪና ፋሶን ቅኝ ገዢ ፈረንሳይን ምትክ ከሩሲያ ጋር ጠንካራ ወዳጅነትን እንድትመሠርት አድርጓል። ይህም የሩሲያ ፓራሚሊተሪ ብርጌድ ማሰማራትን ጨምሮ የግራ ዘመም ኢኮኖሚ ፖሊሲዎችን ተግባራዊ አድርጓል። ይህ በመንግስት ባለቤትነት የተያዘ የማዕድን ኩባንያ ማቋቋምን ያካትታል። የውጭ ኩባንያዎች በአካባቢያቸው ስራዎች ላይ 15 በመቶ ድርሻ እንዲሰጡትና ኪሎቶችን ለቡርኪናፋሲያዊ ሰዎች ማስተላለፍን ይጠይቃል። ደንቡ በቡርኪና ፋሶ የወርቅ ኢንዱስትሪ ላይ ኢንቨስት ለማድረግ በሚያዝያ ወር መጨረሻ ላይ ፍቃድ ለተሰጠው የሩሲያ ማዕድን አውጪ ኖርድ ጎልድ ላይም ተፈጻሚ ሆኗል። ቡርኪና ፋሶ ከማዕድን ሀብቷ ተጠቃሚ እንድትሆን ትራውሬ አብዮት ብሎ የሰየመው አካል ወታደራዊ ጁንታ በአገሪቱ ታሪክ ለመጀመሪያ ጊዜ የወርቅ ማጣሪያ በመገንባት ብሔራዊ የወርቅ ክምችት በማቋቋም ላይ ነው። ነገር ግን የምዕራቡ ዓለም ኩባንያዎች አስቸጋሪ ጊዜ እያጋጠማቸው ይመስላል። የአውስትራሊያ ዋና መስሪያ ቤት የሆነው ሳራማ ሪሶርስ በ2024 መገባደጃ ላይ የአሶሳ ፍቃድ መገባደጃ ላይ የአሰሳ ፍቃድ መነሳቱን ተከትሎ በቡርኪናፋሶ ላይ የግልግል ክስ መስርቶ ነበር። ወታደራዊ ጁንታ መንግስት ከዚህ ቀደም በለንደን በተመዘገበ ኩባንያ ባለቤትነት የተያዙ ሁለት የወርቅ ማዕድን ማምረጫዎችን ወደ መንግስት ባለቤትነት ያዘዋወረ ሲሆን ባለፈው ወር ተጨማሪ በውጭ ሀገር ኩባንያዎች የተያዙ የማዕድን ማምረጫዎችን ለመቆጣጠር ማቀዱን ተናግሯል። በደቡብ አፍሪካ የሚገኘው የደህንነት ጥናቶች ተቋም ተመራማሪ ሄኖክ ራንዲ አይኪንስ ለሚዲያ እንደተናገሩት የትራኦሬ ስር ነቀል ለውጥ በአፍሪካ ያለውን ተወዳጅነት ከፍ አድርጎታል። ሚስተር አይኪንስ እሱ አሁን ተወዳጅ እንኳን ባይሆን በአፍሪካ በጣም ታዋቂ ፕሬዚዳንት ነው ብለዋል። የእሱ ተወዳጅነት አብዮታዊ ምስሉን ለማጠናከር የታቀዱ ብዙ አሳሳች ልጥፎችን ጨምሮ የትራውሬ እውቅና በማህበራዊ ሚዲያ በኩል ነው የተፋፋመው። እንደ አርኬሊ፣ ሪሃና፣ ጀስቲን ቢበር ና ቢዮንሴ ያሉ የሙዚቃ ኮከቦች በሰው ሰራሽ አስተውሎት የመነጩ ቪዲዮዎችን በዘፈን ሲያሞጋግሱት ታይቷል። ምንም እንኳን ምንም ያደረጉት ነገር የለም። ተመራማሪዋ ኦቺንግ እንደተናገሩት ትራውሬ እንደ አውሮፓውያን አቆጣጠር በ223 በሩሲያ አፍሪካ መሪዎች ጉባኤ ላይ ንግግር ባደረጉበት ወቅት የአፍሪካውያን መሪዎች ኢምፔሪያሊስቶች ገመዱን በሳቡት ቁጥር የሚጨፍሩ አሻንጉሊቶችን መምሰል ያቆሙ በማለት የአፍሪካውያንን ቀልብ ስበዋል። ይህ ንግግር የትራኦሬ የፓን አፍሪካኒዝምን ምስል በማስተዋወቅ ረገድ ትልቅ ሚና በተጫወተው የሩሲያ መገናኛ ብዙኃንን በሰፊው ተሰራጭቷል። ንግግራቸው ምስጋና ይግባውና በማህበራዊ ሚዲያ ዘመቻ በመገፋቱ በጉባኤው ላይ ያቀረበው ተማጽኖ በአፍሪካ አሜሪካውያንና ጥቁር ብሪታናውያን ዘንድ ጨምሮ በመላው ዓለም ተስፋፍቷል ስሉ ተመራማሪዋ ጠቁመዋል። በዘረኝነት ቅኝ ግዛትን እና ባርነት ያለፈ ማንኛውም ሰው ከምልክቶቹ ጋር ሊዛመድ ይችላል የሚሉት ተመራማሪዋ ምንም እንኳን ስማቸው አምታቶ ትራኦሬን እንደ ቡርኪና ፋሶ በመጥቀሱ ስላቅ አስተናግዶ ብሰርዘውም አፍሪካ አሜሪካው ራፐር ሜክ ሚል ባለፈው ዓመት መጨረሻ ላይ ጉልበቱንና ልቡን ምን ያህል እንደወደደው በመግለጽ በኤክስ ገጹ ያጋራውን ልጥፍ ይጠቅሳሉ። ነገር ግን የፈረንሳዊ ፕሬዚዳንት ቀልብ ትራኦሬን አይወደውም። ፕሬዝዳንቱ ትራኦሬን በራስ ፓን አፍሪካ አፍሪካውያንን በምሉና በኒዮ ኢምፔሪያሊስቶች መካከል ያለው ቅጥ አልባ ጥምረት አካል እንደሆነ ገልጾታል። ሻምበል ትራኦሬ ዝናው ብናኝም ለአስር ዓመታት የዘለቀውንና የጎዛ መከፋፈል እንድባባሰንና በአንድ ወቅት ሰላማዊ ወደ ነበሩት እንደ ቤኒን ወዳሉ ጎረቤቶች እየተዛመተ ያለውን የእስላማዊ አመጽን ለማስቆም የገባውን ቃል አልፈጸመም። የእሱ ጁንታ ተቃዋሚዎችን ሚዲያዎችንና የስብል ማህበረሰብ ቡድኖችን ጨምሮ ተቃዋሚዎችን አፍኗል። የሕክምና ባለሙያና ባለስልጣኖችን ጨምሮ ተቺዎችን ከጂሀዲስቶች ጋር በሚደረገው ጦርነት ወደ ጦር ግንባር በመላክ እንዲቀጡ አድርጓል። የኢንተርናሽናል ክራይሲስ ግሩፕ የአፍሪካ ምክትል ዳይሬክተር ሪናልዶ ዴፓኝ ትራኦሬ እንዲ እንዲህ ያለውን ድጋፍ ያገኙበት ምክንያቱ ወጣት ህዝብ ባለበት አገር ውስጥ ያለ ወጣት ነው ይላሉ። በቡርኪና ፋሶ አማካይ ዕድሜ 177 ዓመት ነው። እሱ ሚዲያ አዋቂ ነው። እናም ራሱን እንደ ቶማስ ሳንካራ በመሳል ያለፈውን ጊዜ ታዋቂነቱን ለመገንባት ተጠቅሞበታል ስል ለሚዲያ ተናግሯል። እና እሱ የፖለቲካውን ጥበብ ያውቃል። በጦርነት የተጎዳን ህዝብ እንዴት የተሻለ የወደፊት ጊዜ እንዳለ እንድሰማው ማድረግ በዚያ ጨዋታ ላይ በጣም ጥሩ ነው። ሳንካራ በ1983 በ33 ዓመቱ በመፈንቅለ መንግስት ስልጣን ላይ ስወጣ አባት አገር ወይ ሞት እናሸንፋለን በሚል መሪ ቃል ህዝቡን አሰባስቦ ነበር። ነገር ግን ትራኦሬ ስልጣን እስኪጨብጥ ድረስ ቡርኪናፋሶን ወደ ፈረንሳይ የፖለቲካ ሚህዋር እንድትመለስ ባደረገ በሌላ መፈንቅለ መንግስት ከአራት ዓመት በኋላ ሳንካራ ተገደለ። ቀደም ስል በኮፊ አናን ዓለም አቀፍ የሰላም ማስከበር ማሰልጠኛ ማዕከል የሰሩት የጋና የጸጥታ ተንታኝ ፕሮፌሰር ኪዌሲ አኒንግ የወታደራዊ መሪ ተወዳጅነት በአይጉሪቱ በተለይም በምዕራብ አፍሪካ እየተከሰተ ያለውን የፖለቲካ ለውጥ ያሳያል ብለዋል። እንደ አውሮፓውያን አቆጣጠር በ2024 በአፍሮ ባሮሜትር በ39 አገሮች ውስጥ የተደረገ ጥናት ለዲሞክራሲ ያለው ድጋፍ ቀንሷል፣ ምንም እንኳን በጣም ታዋቂው የመንግስት መዋቅር ቢሆንም። ፕሮፌሰር አኒንግ ዲሞክራሲ ለወጣቶች ተስፋ መስጠት ተስኖታል ስራ ወይም የተሻለ ትምህርትና ጤና አላመጣም ስሉ ለሚዲያ ተናግሯል። ትራውሬ አማራጭ እያቀረበና የሁለት ታሪካዊ ዘመናትን መንፈስ እንደገና እየያዘ ነው ስሉ አክለዋል። በጥር ወር የጋና ፕሬዝዳንት ጆን መሀማ ቃለ መሐላ በፈጸሙበት ወቅት ትዕይንቱን የሰረቀው ወታደራዊ ዩኒፎርም የለበሰው በሰገባው ሽጉጥ የታጠቀው ትራውሬ ነበር። ፕሮፌሰር አኒን ሀያንድ የአገር መሪዎች ነበሩ፣ ነገር ግን ትራውሬ ወደ ውስጥ ስገባ ቦታው ሌላ ሆነ። የጋናው ፕሬዚዳንት ጠባቂዎች እንኳን እሱን ተከትሎ ይሮጡ ነበር ብለዋል። ትራውሬ በእግራቸው ለመራመድ ለምታገሉ ነገር ግን ምርጫ በማጭበርበር ስልጣን የሙጥኝ ላሉት የአህጉሪቱ መሪዎች በጣም ተቃራኒ ምስል አቅርቧል። ትራውሬ ቄንጠኛና በራስ የመተማመን መንፈስ ያለው በጣም የበራ ፊትና ትንሽ ፈገግታ ያለው ነው ደግሞ ኃይለኛ ተናጋሪ ነው። እናም ራሱን እንደ የህዝብ ሰው ያሳያል። ከሩሲያ ጋር የተቆራኘው ጁንታ በኢኮኖሚው ዘርፍ መጠነኛ መሻሻል ማሳየቱን በሚያመለክት መልኩ የዓለም የገንዘብ ድርጅት አይኤምኤፍ እና የዓለም ባንክ በአጠቃላይ ጥሩ ግምገማ ሰጥቶ ነበር። በሚያዝያ መጀመሪያ ላይ ባወጣው መግለጫ አይኤምኤፍ ምንም እንኳን አስቸጋሪ ሰብአዊ ና ደህንነት አካባቢ ቢሆንም በ25 ኢኮኖሚ ጠንካራ ሆኖ ይቀጥላል ብሎ እንደሚጠበቅና አገዛዙ የሀገር ውስጥ ገቢን በማሳደግ የደሞዝ ክፍያን በመያዝ ና በትምህርት በጤናና በማህበራዊ ጥበቃ ላይ የሚወጣውን ወጪ በማሳደግ የሚያስመዘግን እድገት አድርጓል ብሏል። የዓለም ባንክን በተመለከተ የዋጋ ግሽበት በ2023 ከ0.7 በመቶ በ2024 ወደ 4.2 በመቶ ከፍ ብሏል። ነገር ግን በቀን ከ2.15 ዶላር በታች የሚኖሩ ሰዎችን የሚያመለክተው እጅግ የከፋ የድህነት መጠን በግብርናና በአገልግሎት ዘርፍ በታየው በጠንካራ እድገት ምክንያት በ2 መቶኛ ነጥብ ወደ 24 ነጥብ 9 በመቶ ዝቅ ብሏል። በዩናይትድ ስቴትስ ከሚገኙ የፋይናንስ ተቋማት እነዚህ ሪፖርቶች ቢወጡም ከፈረንሳይና ከአሜሪካ ጋር ያለው ግንኙነት ቀዝቃዛ ሆኖ ቆይተዋል። የአሜሪካው የአፍሪካ ዕዝ አዛዥ ጀነራል ማይክል ላንግሌ ትራውሬ የቡርኪና ፋሶን የወርቅ ክምችት ከሀገሪቱ ጥቅም ይልቅ ለጁንታዎቹ ጥበቃ እየተጠቀመበት ነው የሚለው ንግግር የቅርብ ጊዜ ምሳሌ ነው። ይህ የሩሲያ ኃይሎች በቡርኪና ፋሶ የወርቅ ኢንዱስትሪ ውስጥ ድርሻ እንዲኖራቸው ትራውሬን እየደገፉ ነው የሚለውን የአሜሪካንና አንዳንድ የአፍሪካ አጋሮቿን የረዥም ጊዜ እይታ የሚያመለክት ይመስላል። የጄኔራል ላንግሌ በሚያዚያ ወር መጀመሪያ ላይ በአሜሪካ ሴኔት ኮሚቴ ችሎት ላይ የሰጡት አስተያየት ጀግናቸው እየተተቸ እንደሆነ በሚሰማቸው የካፒቴኑ ደጋፊዎች መካከል ቁጣን አስነስቷል። ብዙም ሳይቆይ የቡርኪናቤ ጁንታ መፈንቅለ መንግስት ሴራ ማክሸፉንና የሴራው ተንሳሾች በጎረቤት ሀገር ኮትዲቯር መሆናቸውን ገልጿል። በጊዜው ጀኔራል ላንግሌይ ኮት ዲቫርን መጎብኘታቸውን ነገሩን አባብሶት ነበር። ኮት ዲቫር በምንም አይነት ሴራ ውስጥ እንዳልተሳተፈች ስትገልጽ፣ የዩናይትድ ስቴትስ የአፍሪካ ኮማንዲዝ በበኩሉ የጀኔራል ላንግሌይ ጉብኝት አክራርነትን ጨምሮ የጋራ የጸጥታ ችግሮችን ለመፍታት ያተኮረ ነበር ብሏል። ሆኖም ወታደራዊ ጁንታ አጋጣሚውን በመጠቀም ኢምፔሪያሊስቶችንና ላኪዎቻቸው ሻምበል ትራውሬን ከስልጣን ለማውረድ እየሞከሩ ነው በሚል ስጋት በቡርኪና ፋሶ ዋና ከተማ ትልቁን ሰልፍ አዘጋጅቷል። ኮሊን ፖል ስለዋሸ ራቅ ወድማለች። ባራክ ኦባማ ዋሽቷል። ጋዳፊ ተገሏል። በዚህ ጊዜ ግን ውሸታቸው በእኛ ላይ ተጽዕኖ አያሳድርም ስል አንድ ተቃዋሚ ሙዚቀኛ ኦሲቢ ጆሃን ለአሶሺየትድ ፕሬስ የዜና ወክል ተናግረዋል። በተመሳሳይ ቀን ለንደንን ጨምሮ ለትራውሬ ድጋፍ ሰልፎች ተካሂደዋል። በመቀጠልም ለአዲስቷ ቡርኪና ፋሶና አዲስ አፍሪካ ራዕያቸውን ለተካፈሉት ያለውን አድናቆት በፈረንሳይኛና በእንግሊዝኛ ልጥፎች በማህበራዊ ሚዲያ አጋርቷል። በተጨማሪ በአንድነት ኢምፔሪያሊዝምንና የጃዙር ቅኝ አገዛዝን እናሸንፋለን፣ የተከበረችና ና ሉዓላዊት አፍሪካ በማለት ተናግሯል። ለወጣቱ ሻምበል ነገሮች እንዴት ይቋጫሉ ብሎ መናገር ባይቻልም እሱ ከማሊና ኒጀር ወታደራዊ መሪዎች ጋር በእርግጠኝነት ምዕራብ አፍሪካን አነቃንቀዋልና ሌሎች ግዛቶችንም ፈረንሳይ ወታደሮቿን ለቆ እንዲወጡ በማዘዝ የእነሱን አርአያነት ተከትለዋል ሶስቱ ወታደራዊ አገዛዝ ጎረቤቶችም ከአካባቢው የንግድና የጸጥታ ቡድን ኢኮዋስ በመውጣት የራሳቸውን ጥምረት ፈጥሮ ወደ አገራቸው በሚገቡ ሸቀጦች ላይ የ ዜሮ ነጥብ አምስት በመቶ ቀረጥ እንደሚጥሉ በማወጅ የየራሳቸውን ጥምረት ፈጥረዋል ሚስተር አይኪንስ ትራኦሬ ከሌሎች ልማር እንደሚችል ጠቁሞ ሪውልጊስ በ32 አመቱ በጋና ስልጣን ሲይዝ ትንሹ ኢየሱስ በመባል ይታወቅ ነበር። ነገር ግን ከ19 አመታት በኋላ የተደበላለቀ ቅርስ ትቷል። ዘላቂ ዴሞክራሲ ለመፍጠር ብረዱም ሙስናን ማስቆም አልቻለም። ለዘላቂ ውርስ ሚስተር አይኪንስ እንዳሉት ትራኦሬ ሰላምን በማስፈንና ጠንካራ መንግስት ተቋማትን በመገንባት መልካም አስተዳደርን ለማምጣት ስልጣንን ግላዊ ከማድረግና ተቃዋሚዎችን ከማፈን ይልቅ ትኩረት መስጠት አለበት ብለዋል። ሚኪ ነኝ፣ ከሚኪ ታቦር እንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኔ መረጃ ያገኙ። ዛሬ ስለ ኢብራሂም ትራኦሬ ነው። በዛሬ መሰናዶአችን ይዘንላቸው መጣ ነው። በቀጣይ መሰናዶአችን እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።